ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም። ይሄ ልቤት ነው። ልቤቱን ሰብስክራይብ ላይ ሼር አድርጉልኝ ማለት ነው። እና አበረታቱ ሚዶች። ሰሞኑን እንትን እየለቀቅኩ አይደለም፣ ቪዲዮ እየለቀቅኩ አይደለም፣ አልተመቸኝም፣ ለዛ ነው። እና አበረታቱ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ ተገኝተናል። ዛሬ የምንለው ደግሞ ቲክቶክ ኦንላይን ሆነን ኦንላይን እንዳልሆነ ወይም ኦንላይናችንን እንዳልሆነ ሆኖብን ከሆነ ደግሞ ኦንላይን እንዳለን እንዲታይ እናደርጋለን ማለት ነው እና ቀጥታ ወደ ቪዲዮ እንሄድ። አበረታተኝ። ቀጥታ ወደ ቲክቶክ አካውንታችን ነው የምንሄደው። እዚህ ጋር እንገባለን ማለት ነው። እዚህ ታች ላይ አስመዘላ ሳይያችሁ ነው ኢንቦክስ የምትለው ጋር አለች ማለት ነው ማለት ነው። እዚህ ጋር እዚህ ጋር ማለት ነው። ኢንቦክስ የምትላለች ቀጥታ እሷን እንነካት። አለች እዚህ ጋር እንነካትና እሷን አሁንም መልሰን ኢንቦክስ የምትላለች ከዚህ ከፕሮፋይላችን በሬ ማለት ነው። አስምሬ ላሳያችሁ። እዚህ ጋር አሁንም ኢንቦክስ የምትላለች መልሰን እንነካታለን። እቺን ከነካናት በኋላ እንደዚህ ይመጣልናል ማለት ነው። እዚህ ፕሮፋይላችን እንደዚህ ይመጣል። ዩራክቲቪቲ ስታትስ ኢንሰው ነው የሚላለ። ከታች ላይ ደግሞ አክቲቪቲ ስታትስ የምትላለች ከእሱ አቀጥሎ እንትን የጠፋች ምልክት አለች። ከፕሮፋይሌን የሆነ ምልክት አለች። እቺን ታችኛው አንሳበራት ይበራል። ካጠፋት ኦንላይን አይደለንም ማለት ነው። አሁን እኔ ኦንላይን አይደለሁኝም። ኦንላይን እንደሆን ከሆንኩ ደግሞ ኦንላይን ማድረግ ከፈለኩኝ እንደዚህ እቺን አበራታለሁ። አየሽ፣ ከፕሮፋይል ላይ አረንጓዴ በራች። ማጥፋት ከፈለኩኝ እንደዚህ አጠፋዋለሁኝ። ኦንላይን ከሆነ አሁን ኦንላይን አይደለንም ማለት ነው። እንደዚህ ስናበረው ግን ኦንላይን ማን ሰው እንዳለ ኦንላይን ይታየናል። እኛም ኦንላይን እንዳለን ለሰው እንታያለን ማለት ነው። እንደዚህ ከጠፋን ደግሞ አንታይም፣ ሰው ማያየንም፣ እኛም አናይም። አሁን እኔ ሸበካ ስለሌለው ነው እንጂ አሁን አብርቻለሁ። ማን ኦንላይን እንዳለ ማን እንደሌለ ማየት ይቻላል። ግን አሁን እኔ ሸበካ የለኝም ለዛ ነው እና እንደዚህ አድርገን ቲክቶካችንን እንትን ማለት እንችላለን። እሱ እዚህ ጋር እንደዚህ ከበራ ኦንላይን አይደል ነን ማለት ነው። እንደዚህ ከጠፋ ደግሞ ኦንላይን ሆነን ግን እንዳልሆን ያሳያል። በቃ እትኖሪ አትኖሪ አይታይም። እንደዚህ አድርገን ቲክቶካችንን ማስተካከል እንችላለን እና ልቤቱን ሰብስክራይብ አድርጉልኝ፣ እኔ እመልሳለሁ። ውዶቼ ሰላማቸው ይዛል በሌላ ቪዲዮ እስከሚገናኝ